ጤና ይስጥልኝ፣ የተወደዳችሁና የተከበራችሁ የዚህ ሚዲያ ቤተሰቦች እንደምንውላችኋል። እንግዲህ ብታደምጧቸው ብትከታተሏቸውና ብታውቋቸው ይጠቅማችኋል ብለን የመራረጥናቸውን መረጃዎች ወደ እናንተ ማድረሳችንን ቀጥለናል። በውጭ ሀገር የስራ ስምሪት ሂደት ዜጎች ያልተገባ ክፍያ እየተጠየቁ መሆኑ ተገለጸ። ከሴት መስተንግዶ ሰራተኞች አለባበስ ጋር በተያያዘ በአንድ ወር ውስጥ ከ35 በላይ ሆቴሎች የማስጠንቀቂያ ደብዳቤ ተሰጥቷቸዋል ተባለ። ዝርዝሮቹን እናደርሳለን። አዲስ አበባ ከተማ በአንድ ወር ጊዜ ውስጥ ብቻ ሴት የመስተንግዶ ሰራተኞች ሰውነታቸውን የሚያጋልጥ አለባበስ እንዲለብሱ የሚያስገድዱ ከ35 በላይ ሆቴሎች የማስጠንቀቂያ ደብዳቤ እንደተሰጣቸው የከተማ አስተዳደሩ ባህል ኪነ ጥበብና ቱሪዝም ቢሮ አስታውቋል። በሆቴል አገልግሎት ሰጪ ተቋማት ውስጥ ተቀጥረው የሚያገለግሉ ሴት የመስተንግዶ ሰራተኞች አለባበስን በተመለከተ መመሪያ ጸድቆ ስራ ላይ መዋሉ ይታወሳል። በአዲስ አበባ ከተማ አስተዳደር ባህል ኪነጥበብና ቱሪዝም ቢሮ የወጣው መመሪያ ሴት የመስ አስተንግዶ ሰራተኞች ሰውነታቸውን የሚያጋልጥ አለባበስ እንዲለብሱ የሚያስገድዱ አሰሪዎች ላይ ቅጣት የሚጥል ነው። ይህም የጸደቀው መመሪያ ተግባር ላይ ከመዋል የዘገየው ትርጉም ስራዎች ባለመጠናቀቃቸው እንደሆነ በቢሮ የቱሪስት አገልግሎት ብቃት ማረጋገጥና ደረጃ ምደባ ዳይሬክተር ገነት ይመር ተናግረዋል። በአሁኑ ሰዓት የትርጉም ስራዎች መጠናቀቃቸውን የገለጹት ወይዘሮ ገነት ለሆቴል አገልግሎት ሰጪዎቹ ከቅጣት በፊት ማስጠንቀቂያ እየተሰጠ እንደሚገኝ አስረድተዋል። በዚህም ባለፈው አንድ ወር ውስጥ ብቻ 35 ሆቴሎችና ሪስቶራንቶች የማስጠንቀቂያ ደብዳቤ እንደደረሳቸው ገልጸዋል። ከቀጣው ሰኔ ወር ጀምሮ መመሪያው በሚያዘው መሰረት የቅጣት እርምጃ መውሰድ እንጀምራለን ያሉት ኃላፊዋ መረጃዎች ተጠናቅረው ሲቀርቡ ቁጥሩ ከዚህም ከፍ ሊል እንደሚችል ጠቁሟል። አክለውም ከማስጠንቀቂያው ጎን ለጎን የግንዛቤ ፈጠራ ስራ ከወረዳ እስከ ክፍለ ከተማ እስከ ላይኛው መዋቅር ድረስ እየሰጠ ይገኛል ብለዋል። ወደ ሁለተኛው መረጃ ስናልፍ አድማጮች በውጭ ሀገር የስራ ስምሪት ሂደት ዜጎች ያልተገባ ክፍያ እየተጠየቁ መሆኑ በጥናት መረጋገጡን የፌዴራል የስነ ምግባርና የጸረ ሙስና ኮሚሽን አስታውቋል። በመንግስት የውጭ ሀገር የስራ ስምሪት አሰራር ስራ ፈላጊዎች ያለምንም ክፍያ ወደ ውጭ ሀገር መላክ እንዳለባቸው ቢታወቅም አሁን ላይ ለስራ የሚላኩ ዜጎች መክፈል ብቻ ሳይሆን የተጋነነ ክፍያ እየተጠየቁ መሆኑን በፌዴራል የስነ ምግባርና የጸረ ሙስና ኮሚሽን በአስቸኳይ ሙስ ና መከላከል ዴስክ ኃላፊ ወይዘሮ ቀጸላ መንግሥቱ ተናግረዋል። ክፍያውን የሚጠይቁት ኤጀንሲዎች መሆናቸውን በጥናት መረጋገጡን የሚገልጹት የዴስክ ኃላፊዋ ኤጀንሲዎቹን መቆጣጠርም ሆነ አጠቃላይ የውጭ ሀገር የስራ ስምሪትን የሚያስፈጽምና የሚከታተለው የስራና ክህሎት ሚኒስቴር መሆኑን ገልጸዋል። ለውጭ ሀገር የስራ ስምሪት ቅድመ ሁኔታዎችን ለማስፈጸም የሚመላለሱባቸው ቢሮዎችና በብዙ አሰራሮች እንግልት የሚፈጥሩ መሆኑን በጥናት መረጋገጡን ወይዘሮ ቀጸላ ተናግረዋል። አስፈላጊ መረጃዎችን ለማሟላት አገልግሎቶቹን በአንድ ማዕከል እንዲያገኙ ከማድረግ አንጻር በስራ እና ክህሎት ሚኒስቴር በኩል ክፍተት መታየቱን ተመልክተናል፣ ያሉት የዴስክ ኃላፊዋ በተለይ ከገጠሪቱ የሀገሪቱ ክፍል የሚመጡ ዜጎችን ለእንግልት እየዳረገ እንደቀጠለ ነው ያስረዱት። በውጭ ሀገር የስራ ስምሪት ዜጎች የስራ ላይ ደህንነትና መብት ማስጠበቅ እንደሚገባ የገለጸው ኮሚሽኑ እዚሁ ሀገር ውስጥም ያሉት የአሰራር ሂደቶች ጥብቅ ክትትልና ዘመናዊ አሰራር የሚሹ መሆናቸውን አስታውቋል። የውጭ ነገር የስራ ስምሪትን የተመለከተው ጥናት በዋናነት የተካሄደው ባለፈው 2016 ዓመተ ምህረት ቢሆንም ማሻሻያ በሚፈልጉትና በተጠቀሱት ጉዳዮች ላይ በዘንድሮ አመትም ክትትል ስለመደረጉ ኃላፊዋ ገልጸዋል። እንግዲህ አድማጮች በተከታተሉት ትጠቀሙበታላችሁ ብለን የመራረጥናቸው መረጃ እነዚህን ይመስላሉ። በቀጣይ ሌሎች መረጃዎች ከሰዓታት በኋላ እስከምንገናኝ መልካም ቆዩ። ቻው